በደቡባዊ ጀርመን የሚገኝ በቶሮፕታዎች የተከበበ ትልቅ ሐይቅ ነው። በሐይቁ ዙሪያ ጥንታዊና በማራኪ የኪነ ሕንፃ ጥበብ በተሰሩ ቤቶች የተሞሉ ሁለት መንደሮች ይገኛሉ፤ ኢቺንግ እና ሾንዶርፍ። በሁለቱ መንደሮች መሀል አደን የተራራ ላይ የብስክሌት ግልቢያን ምርጫቸው ያደረጉ ጎብኚዎች የሚያዘወትሩት ጫካ አለ። ከዛሬ አርባ ዓመት በፊት እስካሁንም አነጋጋሪነቱ የቀጠለውና በጀርመን ታሪክ በምስጢራዊነቱ እና ውስብስብነቱ አቻ ያልተለኘለት የወንጀል ታሪክ የጠነሰሰው እዚህ ጫካ ውስጥ ነበር። ማክሰኞ መስከረም 15 1981 አዲሱ የትምህርት ዘመን የተጀመረበት የመጀመሪያው ቀን ነበር። የአስራ አመቷ ታዳጊ አሲላ ከትምህርት መልስ ኩራት አለችበት የአክስቶቿ ቤት ተነስታ ዘርዘር ያለውን ጫካ ተሻግሮ ወደ ሚገኘው መኖሪያ ቤቷ ለመሄድ በብስክሌት ጉዞ ጀምራለች። አስር ደቂቃ ይፈጅባት ነው ተወትሮው ወደ ቤት መመለሻ ጊዜዋ መዘግየቷን ያስተዋለችው የአሲላ እናት ወደ አክስቶቿ ቤት ደውላ አሲላ ከተነሳች ሰላሳ ደቂቃ እንዳለፋት ትሰማለች። ጀንበር ማዘቅዘቋን እንዳጠላለች እየመሸ ነው። አንድ ሰዓት አለፈ። የአሲላ ቤተሰብ የሆነ ችግር እንደተፈጠረ አወቀ። እናቷ፣ አባቷ፣ አድስቷ እና ጎቶቿ አሲላን ፍለጋ በያርጣቸው ተሰማሩ። ጫካውን በረበሩ፣ በጨለማ ውስጥ ስሟን ተጣሩ። ምላሽ ግን አላገኙም። በሳታት ውስጥ ጎረቤቶች፣ የኢቺንግ ፖሊስ፣ የድንገተኛ አደጋ ሰራተኞች ፍለጋውን ተቀላቀሉ። ባውዛ በራ፣ ችቦ ተጠጣጠለ። ፍለጋው ተጠናድሮ ቀጠለ። ሰዓቱ ወደ 2 ሌሊት ተቃርቧል። ዝናብ ማካፋት ጀምሯል። የአስላ ቤተሰብ ሰብ፣ ጎረቤትና ዘመድ አዝማድ አሁንም ፍለጋው እንደቀጠለ ነው። ፖሊስ በአነፍናፊ ውሾቹ መሪነት ወደ ጥልቁና ችምችም ወዳለው የጫካው ክፍል ገብቷል። ሰው ይደርስበታል ተብሎ የማይገመተውና በሐይቁ ደቡባዊ ጫፍ በሚገኘው ጫካ ፖሊስና እና ለፍና ፍንሾቹ ሀያ ሜትር አካባቢ እንደዘለቁ ተስፋ ሰጪ ፍንጭ ተገኘ፤ ታዳጊ አሲላ ስትጋልበው የነበረው ቀይ ብስክሌት። በዚህ ፍንጭ ተበረታታው የፍለጋ ቡድን እስኪ ነጋጋ አሰሳውን ቀጠለ። ተጨማሪ ወደ አሲላ የሚደርስ ፍንጭ ግን አልተገኘም። ነጋ። ተጨማሪ ኃይል ወደ አነስተኛዋ መንደር ደረሰ፣ ከመላው ባቫሪያ በሄሊኮፕተር በፖሊስ ጀልባ በባህር ጠላቂ ባለሙያዎች ታድዞ በጫካውና በሐይቁ ውስጥ ፍለጋው ተጠናድሮ ቀጠለ። አንድ ሜትር 43 የምትረዝም አጭር ወርቃማ ጸጉር ያላት ከላይ አረንጓዴ ሹራብ ከታች ደግሞ ግራጫ ጉድ ቀሚስ የለበሰችና የቀይ ቡና ጫማ የተጫማች የ10 ዓመት ታዳጊን ያያችሁ የሚሉ ማስታወቂያዎች በአካባቢው ሬዲዮኖች መለፈፍ ያዙ። የመምህሩና የቤት እመቤቷ አራተኛና የመጨረሻ ልጅ አሲላን አየሁ የሚል ጠፋ። ሐሙስ ጠዋት አሲላ ከተሰወረች 36 ሰዓት በኋላ የአሲላ ቤተሰብ ስልክ አንድ ጥሪ አስተናገደ። ስልኩ ሲነሳ ከደዋይ ወገን የሚሰማ ምንም ድምፅ አልነበረም፣ ተዘጋ። በድጋሜ ስልኩ ጠራ! አሁን ደግሞ ተቀደመው ይበልጥ ድር የሚያሰኝ ድምፅ መሰማት ጀመረ። የአካባቢው ሬዲዮ መለያ ድምፅ ነው። በአንድ ሰዓት ውስጥ የአሲላ ቤተሰብ ይህንን መስል ተደጋጋሚ የስልክ ጥሪዎችን አስተናገደ። መደናገሩ አየለ። ቀትር ላይ የአካባቢው ፖስተኛ ለአሲላ አባት የተላከ ፖስታን ይዞ መጣ። አስቸኳይ የሚል ጽሑፍ በፖስታው ሽፋን ላይ ይነበባል። የደብዳቤው መልእክት በተሰባበረ ጀርመነኛ እንዲህ ይላል። ልጅህን አድተናታል። የልጅህን ዓይን በድጋሚ በሕይወት ለማየት ከፈለግ ሁለት ሚሊየን ደችማርክስ ወይም 450 ሺ ዩሮ ልትከፍለን ይገባል። ገንዘቡን ካልከፈልክ ወይም በፖሊስ ለማስመለስ ብትሞክር ልጅህን እንገላታለን። ስልትክ እንደውላለን የራዲዮ መድቢያውን ድምጽ እንደሰማ ውሳኔህን አሳውቀን ከሰዓት በኋላ የተደወለው ስልክ የአሲላ እናት ነበር ያነሳችው ሬዲዮ መልእክቱ እንደሰማች ገንዘቡን ለመድፈር መስማማቷን ነገር ግን የልጇን መኖር ማረጋገጫ እንዲሰጣት ጠይቃለች ምላሽ አላገኘችም በቀጣዩ ቀን ለአሲላ አባት ተጨማሪ የፖስታ መልእክት ደረሰ መልእክቱ ገንዘቡ ላዳቶቹ የሚደርስበትን መንገድ በቀጭን ትእዛዝ የሚያብራራ ነው አዳጆቹ ክፍያ እንዲፈጸምላቸው የሚፈልጉት በመቶ ብርኖት ነው። በሻንጣ መሸከፍ ይኖርበታል። ገንዘቡ የሚጠመጥበት ቦታ ማድረስ ያለበት የአሲላ አባት እንደሆነ ያዛል። ቢጫ ፊያት መኪና እንዲጠቀምና በሰዓት ዘጠና ኪሎ ሜትር ፍጥነት እንዲኖረውም ያሳስባል። የአሲላ ቤተሰብ ይህን ያህል ገንዘብ መክፈል የሚችል አቅም አልነበረውም። ዘመድ አዝማድ፣ ጎረቤትና የአካባቢ ነዋሪ የተቻለውን አዋጣ። የቀረውን የኢቺንግ አስተዳደር ሞላበት። የሲላ ቤተሰብ ገንዘቡን ይዞ ቀጣዩን ትዕዛዝ በጭንቀት መጠባበቅ ያዘ። ምንም አይነት ፖስታም ሆነ የስልክ ጥሪ አልመጣም ለቀናት ፖሊስም አንዳች ተጨማሪ ፍንጭ አላገኘም። ሁለት ሳምንታት አለፉ። የባቫሪያ ፖሊስ ተጨማሪ በመቶዎች የሚቆጠር የፖሊስ ኃይልና አነፍናፊ ውሾችን አሰማርቶ እያንዳንዱን የጫካና የሀይቆን ክፍል በድጋሜ በበርበር ያዘ። ከባቫሪያ የሚያሰጡ መንደሮች ላይ ሁሉ የሚደረገው ጥብቅ ፍተሻ ተጠናክሮ ቀጠለ። ዳግም አሰሳሩ ከተጀመረ በአራተኛው ቀን አሲላ ከተሰወረች በ19ኛው ቀን እሁድ፣ ከሐይቁ 800 ሜትር ርቀት ላይ ቁፋሮ ሲያካሄድ የነበረ ፖሊስ አንድ ጠጠር ያለ ነገር ላይ ደረሰ። ባልደረቦቹን አስተባብሮ ቁፋሮውን በጥንቃቄ ቀጠለ። በቡኒ ፎጣ የተሸፈነ የእንጨት ሰሌዳ ጋር ተፋጠጠ። ከሰሌዳው ስር 72 ሴንቲሜትር በ60 ሴንቲሜትር የሆነ አነስተኛ የቡና ጠረጴዛ ስፋት ያለው የሳጥን ሽፋን ተገኘ። ሳጥኑ ዝግ ነው፣ በጠንካራ ቁልፍ ተቆልፏል። የፖሊሶች ጥርጣሬ አየለ። ማሽን መጣ፣ ቁልፉ ተሰበረ። አሲላ የአሲላ በድን ከፍተኛ ያዘን ድባብ በአካባቢዋ አጠላ። ሳጥን ውስጥ ሌሎች ድርምትን የሚያጭሩ ቁሳቁሶችም ተገኝተዋል። ምግብ፣ የለስላሳ መጠጥ፣ ውሃ፣ ቸኮሌት፣ ብስኩት፣ መብራት፣ አስፈሪ ታሪኮችን የሚተርኩ መጽሐፍት፣ ራዲዮና የመጸዳጃ ወረቀት። የአየር ማስደባጫ ቀዳዳና ቱቦም ተገጥመውለታል። ይህ ሚስጥራዊ ሳጥን የአሲላስትሬል ላይ በተደረገ ምርመራ ምንም አይነት አካላዊ ውዳት አልተገኘም። በሳጥን ውስጥ የነበሩ ቁሳቁሶችም ቦታቸውን አለቀቁም። ኋላ ላይ የተደረሰበት ድምዳሜ አዳቾቿ አሲላን ለመደልፍ ፍላጎት እንዳልነበራቸውና በአየር ማስተላለፊያ ላይ በተከሰተ እክል ህይወቷ ሊያልፍ እንደቻለ ነው። አንድ ሜትር ከአርባ ጥልቀት ያለው ሳጥን ውስጥ አዳቾቹ ሲደውሉ የሚያሰሙት የባቫሪያ ስሪ ሬዲዮ ጣቢያ መለያም ተከፍቶ ነበር። ከእነዚህ ሁሉ መነሻዎች ፖሊስ የወንጀሉን ፍጻሜ ለማግኘት የሚደረገው ጥረት ምን ያህል ውስብስብ ሊሆን እንደሚችል ተረዳ። የኢችኒና የመላ ባቫሪያ ነዋሪዎች ጭንቁ ውስጥ ገብተዋል። ልጆቻቸውን ትምህርት ቤት መላክ ሁሉ እስኪያቆሙ ድረስ ዜናው በመላው የጀርመን መገናኛ ብዙኃን ተሰራጨ። ፖሊስ ስለ ወንጀሉ አንዳች ፍንጭ ለሰጠኝ 30 ሺ ዳሽ ማርክ እሰጣለሁ አለ። በተደጋጋሚ ለፖሊስ የደረሱ ስሞች ውስጥ ቀዳሚው ዋርነር ሙዛይት ነው። ሙዛይት ከናሲላ ቤት አድራቢያ ከሚስቱና ከልጁ ጋር የሚኖር የ31 ዓመት መካኒክ ነው። ረጅም ወፍራም፣ የአልኮል ሱሰኛ በዛ ላይ ጫን ያለ የባንጀዳ ነበረበት። ፖሊስ ሙዛይት ላይ ተደጋጋሚ ምርመራ አደረገበት። ይህ ነው የሚባል ፍንጭ ግን አጣ። ከአንድ ወር በኋላ ፈታው። ከሌላ አንድ ወር በኋላ የሙዛይት ጎረቤትና ጓደኛ ላይ በተደረገ ምርመራ ሙዛይክ ወንጀሉ በተፈጸመ ሰሞን ጫካ ውስጥ ጉድጓድ አስቆፍሮኛል የሚል ፍንጭ ሰጠ። ቦታውን ግን በትክክል ሊጠቁም አልቻለም። ይህም ሙዛይክን ወንጀለኛ ሊያስብለው የሚችል መረጃ ስላልሆነ ምርመራው ጠጠለ። ከዓመት በኋላ ሙዛይክ ኢቺንግን ለቆ ከቤተሰቡ ጋር ሙን ይገባ። የአሲላ ግድያ ጉዳይም ሳይፈታ ዓመታት ነጎዱ በጀርመን መፍትሄ ያላገኘ የክስ መዝገብ ከ30 ዓመት በኋላ ይዘጋል። የአስለ ጉዳይም ሊዘጋ ተቃርቧል። 2005 የጀርመን ፖሊስ ጉዳዩን በድጋሚ መመልከት ያዘ። አሁን ዘመኑ የዲኤንኤ የምርመራ ማድረግ የሚቻልበት ነውና የመጨረሻ ሙከራ ለማድረግ ሙዛሂድ አሁንም በህይወት አለ። ጉድጓድ አስቆፍሮኛል ያለው ጓደኛውን ህይወቱ አልፏል። ሙዛሂድ በድጋሚ በፖሊስ ክትትል ይደረግበት ጀመር። አንዳንድ ፍንጮች ተገኙ? የዲኤንኤ ምርመራ ተደረገበት። አሲላ የተገኘችበት ሳጥን ላይ ከተገኙ ጥንጣቶች ጋር ተመሳከረ። አዲስ ነገር የለም። ፖሊስ የቀረው አንድ ተስፋ ነበር። የሙዛይክ ቤት በድጋሚ ሲበረበር የተገኘው የድምፅ መርጃ ምናልባት አዳቹ የባቫሪያ ስሪ ሬዲዮን በስልክ ለማስደመጥ የቀረጸበት እንደሆነ፣ ቅጂዎቹ በባለሙያ ተመሳከሩ። እውነትም በድታው ጊዜ ጥቅም ላይ የዋለ እንደሆነ ተረጋገጠ። ሙዛይክ መድረጸ ድምፁን በቅርብ ከአሮጌ ዕቃ መሸጫ ነው የደዛሁት ቢልም ሰሜን አላደኝም። በቁጥጥር ስር ውሎ ክስ ተመሰረተበት። እጅግ ከተራዘመ ምርመራና የፍርድ ቤት ክርክር በኋላ 2010፣ ወንጀሉ ከተፈጸመ ከ30 ዓመት በኋላ ሙዛይድ የእድሜ ልክ እስራት ተፈረደበት። እውነት ትዘገያለች እንጂ